የስርቆት ወንጀል ፈጽሞ ቱቦ ውስጥ በመግባት ሊያመልጥ የነበረ ተከሳሽ ከነ ኤግዚቢቱ እጅ ከፈንጅ ተይዞ በእስራት እንዲቀጣ ተወሰነበት። ረዳት ሳጅን መልካሙ ዜና ሸጋው አየነው የተባለው ተከሳሽ የወንጀል ድርጊቱን ፈጽሞ ሊያመልጥ ሲል በቁጥጥር ስር የዋለው በየካ ክፍለ ከተማ ወረዳ 8 ማራቶን ህንፃ ተብሎ ከሚጠራው ስፍራ ነው። በዕለቱ ወንጀል ፈጻሚው የግል ተበዳይ ከትራንስፖርት ሲወርድ ጠብቆ ከኪሱ የነበረውን ሳምሰንግ ኤ 14 ሞባይል ሰርቆ በአካባቢው በነበረ ቱቦ ውስጥ ሊሰወር ይሞክራል። ተከሳሹ ለመሰወር ቢሞክርም መደበኛ የክትትል ስራቸውን እየሰሩ የነበሩ አባሎች ይዘው ካመጡት በኋላ በፈጣን ችሎት መዝገብ በማደራጀት በአቃቢ ህግ ክስ ማስመሰረታቸውን የየካ ክፍለ ከተማ ፖሊስ መምሪያ ወንጀል መርማሪ ዋና ሳጅን ዮሴፍ ሌራ ተናግረዋል። የግል ተበዳይ ከአውቶብስ ተራ ወደ መገናኛ በባስ መጥቶ ተጠርጣሪው ሸጋዋየ ነው የተባለው ከግል ተበዳይ ቀኝ ኪስ ውስጥ የነበረውን አንድ ሳምሰንግ ኤ 14 የሆነውን ከቀኝ ኪሱ ወስዶ አመልጦ ቆሻሻ ቱቦ ውስጥ ሲገባ በሰዓቱ ቦታው ላይ የነበሩት ስራ ላይ የነበሩት ሲቪል ክትትል ፖሊሶች ተከታትለው ሮጠው የገባበትን በመግባት ከተወሰነ ደቂቃ በኋላ ከነ ሞባይሉ ተጠርጣሪውን ይዘው እጅ ከፍንጅ በመያዝ ወደ የካ ፖሊስ መምሪያ ያመጡ ሲሆን እኛም ምርመራ መዝገቡን ወዲያው አደራጅተን ለሚመለከተው አቃቤ ሕግ በማቅረብ ክስ አስመስርተናል። ጉዳዩን ሲከታተል የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት የካ ምድብ አንደኛ ወንጀል ችሎት የካቲት 21 ቀን 2017 ዓ ም በዋለው ችሎት ተከሳሽን ያርማል፣ ሌሎችንም ያስተምራል በማለት ተከሳሽ ሸጋዋዬ ነው በሁለት ዓመት ከሶስት ወር እስራት እንዲቀጣ ወስኖበታል። እንደዚህ አይነት የስርቆት ወንጀል ፈጽመው ለመሰወር የሚሞክሩ ወንጀል ፈጻሚዎች ከድርጊታቸው መቆጠብ እንዳለባቸውና ማህበረሰቡ ወንጀል ፈጻሚዎችን ሲመለከት ማጋለጥና ከፖሊስ ጋር ወንጀልን የመከላከል ስራ መስራቱን ማጠናከር እንዳለበት መርማሪው መልእክ መልእክት አስተላልፈዋል። ማህበረሰቡ እነዚህ ታክሲ ተራዎች አካባቢ ሰዎች የሚበዙበት ቦታ ገበያ አካባቢ ላይ ራሱን መጠበቅ አለበት እለዋለሁ። በተጨማሪ እንደዚህ አይነት ተጠርጣሪ ምናልባት ሲገኝ እዛ አካባቢ የተመደበ ፖሊስ አለ። ወዲያው ፖሊስን በመጠገፍ ለፖሊስ ማሳወቅ፣ ወዲያው ተጠርጣሪ እንዲያዝ ማድረግ አለበት እላለሁ። ራሱንም መጠበቅ አለበት እላለሁ።